እንደዚህ ሲነግር ሰማ ነበር። ኤሳውን ባላል በአባ ለአባቱ አደር ያደን ወደ ምድረ በዳ ሄደዋ ርብቃም ታናሹ ልጇን ያቆብ እንዲያለች ነው አባት ለወንድም ለኤሳው እንዲህ ሲለው ሰማሁ። ሂድና ካደን ሁሞ መብል አዘጋጅ ታምጣልኝ ሳልሞትን በልቼ በእግዚአብሔር ፊት ልባርክህ። አሁን ልጄ ሆይ እኔ እንደ ማዝሽ ስማኝ። ወደ በጎቻችን ሄደህ ሁለት መልካም ጠቦቶች አምጣልኝ። እነርሱንም ለአባት እንደሚወደው መብል አደርጋቸዋለሁ። ለአባትም ሳይሞት እንዲ ባርክ ይበላ ዘንድ ተወስድላታለ አቆብም እናቱን ርብቃ ነሆ ኤሳው ወንድሜ ጠጉ ም ሰው ነው። እኔ ግን ልስለሳ ነኝ። ምናልባት አባቴ ቢዳስሰኝ፣ በፊቱም እንደምንቀመው ሆናለሁ። መርገምንም በላይ ያመጣለሁ፣ በረከትንም አይደለም። እናቱ ማለችው፣ ልጅ ሆይ መርገም በእኔ ላይ ይሁን፣ ቃሌን ብቻ ስማኝ። ሂድና ያልሁትን አምጣልኝ። ሄዶም አመጣ፣ ለእናቱም ሰጣት። እናቱ መብልን ለአን አባቱ እንደሚወድ አደረገች። ርብቃም ከእርሷ ዘንድ በቤት የነበረውን ታላቁን ልጇን ዔሳውን መልካሙን ልብስ አመጣች፣ ለታናሽ ልጇም ለያቆብ አለበሰችው። የጠቦቶችንም ለምድ በእጆቹ በለስላሳው አንገቱ ላይ አደረገች። ያን የሰራችሁ መብልና እንጀራውን ለልጇ ለያዕቆብ በእጇ ሰጣችሁ። ወደ አባቱም አግብቶ አባቴ ሆይ አለው። እርሱም እነሆኝ። ልጄ ሆይ አንተ ማን ነህ? አለ። ያዕቆብም አባቱን እንዳዘሰኝ ያደረግኩ ነፍስ ትባረክኝ ዘንድ ቀና ብለህ ተቀመጥ ካደንሁትም ብላ። ይስሐቅም ልጁን ልጅ ሆይ ፈጥና ያገኘውም ለ ይህ ምንድነው? አለው። እርሱም አምላክ እግዚአብሔር በፊት የሰጠኝ ነው አለ። ይስሐቅም ያዕቆብ ልጅ ሆይ አንተ ልጅ ዔሳው እንደሆንክ ወይም እንዳሉ ንቅቅረበኝና ልዳስ አለው። ያዕቆብም ወደ አባቱ ወደ ይስሐቅ ቀረበ ዳሰሰውም፣ እንዲህም አለው የድምፅ ያዕቆብ ድም ነው እጆቹ ግን የዔሳው እጆች ናቸው አለው። እርሱም አላወቅም ነበር እጆቹም እንደወንድሙ እንደ ዔሳው እጆች ጠጉራም ነበሩና፣ ይስሐቅም ባረከው አለው አንተ ልጅ አሁን እርሱም እኔ ነኝ አለው። እርሱም ልጄ ሆይ ከአደንህ እንድበላ ነፍሴ እንድትባረከ አምጣልኝ አለው። አቀረበለትም በላም ወይም በላ በላም ወይም ወይንም አመጣለት በላም በላም ወይንምንም አመጣለት። እርሱም ጠጣ። አባቱ ይስሐቅም ልጄ ሆይ ወደ እኔ ቀረብ ሳመኝም አለው። ወደ እርሱም ቀረበ ሳሙ፣ የልብሱንም ሽታ ሸተተ ተባረከ። እንዲህ ማለ የልጄ ሽታ እግዚአብሔር እንደባረከው እርሻ ሽታ ነው። እግዚአብሔርም ከሰማይ ጣል ከምድርንም ስብ የ የእህልንም የወይንንም የዘይትንም ብዛት ይሰጥህ። በአሕዛብ ይገዙል፣ ለአለቆችም ይስገዱልን። ለወንድም ጌታ ሁን፣ አባትም ለልጆች ይስገዱል። የሚረግም እርሱ እርጉሙን፣ የሚባረክ ቡሩክ። የሳው ከይስቅ በረከትን መለመኑ ይስቅም ያቆብን ባርኮ ከፈጸመ በኋላ ያቆብ ከአባቱ ከይስቅ ፊት ወጣ። ወንድሙም የሰው ከአደኑ መጣ። እርሱም ደግሞ የብል አዘጋጀ፣ ለአባቱ አመጣ። አባቱም አባቴ ተነስ፣ ነፍስም ትባረከኝ ዘንድ ልጅ ከአደነው ብላ አለ። አባቱም ይስቅ አንተማና አ እርሱም እኔ የበኩር ልጅ ኢሳው ነኝ፣ አለው። ኢሳቅም እጅግ ደነገጠ። እንዲህ ማለት ያደን ዋደን ወደ እኔ ያመጣው ማን ነው? አንተ ሳት መጠን ከሁሉ በላው ባራኩትም፣ እርሱም የተባረከ ነው። ኢሳውም የአባቱን ቃል በሰማ ጊዜ ታላቅ እጅግ መራራ ጮኸ። አባቱ ነው፣ አባቴ ወይ፣ እኔንም ደግሞ ባርከኝ አሉ። ኢሳቅም ኢሳውን፣ ወንድምህ በተንኮል መጥቶ በረከትን ወሰደበ። ኢሳውም አለ፣ በእውነት ስሙ ያዕቆብ ተባል። ሁለት ጊዜ አሰናክሎኛል። መጀመሪያ ብኩርናዬን ወሰደ፣ አሁነ ምንነው በረከቴን ወሰደ። ኢሳውም አባቱን አለው፣ ደግሞ አባቴ ወይ ለእኔ በረከት አላስቀረልኝ። የሚሳቅን መለሰ ሳው አለ እነሆ ጌታ ያደረግኩት ወንድሞችንም ሙሉ ለእርሱ ተገዙለት፣ ተገዥዎች እንዳረኳቸው አውሉና ወይኑንም ዘይቱንም አበዛሁ። ለትላንተ ግል ልጅ ሆይ ምን ላድርግልህ? ኤሳውም አባቱን ይስሐቅን አለው አባቴ ሆይ በረከት አንዲት ናትን? አባቴ ሆይ እኔንም ደግሞ ባርከኝ። ኤሳውም ጮኸ፣ አለቀሰ። አባቱ ይስሐቅም መለሰ አለው፣ እነሆ መኖሪያህ ከላይ በሰማይ ከሰማይ ጠል ከምድርም ስብ ይሆናል። በሰይፍህም ትኖራለን ትኖራለህ ለወንድምህም ትገዛለህ። ነገር ግን ቀንበሩን ከአንገትህ ልትጥል ባቱ ድ ከእርሱ ጋር ተስማማ። ኤሳውም አባቱ ስለ ባረከው ስለ ያዕቆብም ያዘበት። ኤሳውም በልቡ ሳል አለ ለአባቴ

አመጣ፣ አመጣሃለሁ። ይስሐቅ ያዕቆብን ወደ ላባ መላኩ። ርብቃ ይስሐቅን አለችው፣ ከኬጢ ሴቶች ልጆች የተነሳ ሕይወቴን ጠሳ ጣላውጥ። ያዕቆብ ከዚህ አገር ሴቶች ልጆች ሚስትን የሚያገባ ከሆነ በሕይወት ለመኖሩ ለእኔ ምን ነው?